ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ መልኩ ቆንጆ የሆነ ሩዝ እንሰራለን። ለየት ያለ አሰራር ነው። እንደምትወዱት እንደምትሞክሩት ተስፋ አደርጋለሁ። ለመጀመሪያ ጊዜ ወደ ቻናል የመጣችሁ ደግሞ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። የኔ መሰለ ቀለል ያለ የ ሩዝ አሰራርን የምንሰራው አውራችን ቆዩ። እንደዚህ ውሃ ጥጬ የነበረ ቀደም ብዬ እና ሩዙን አጥቤ እንደዚህ እጨምርበታለሁ የፈላ ውሃው ላይ እንደዚህ ቀልቀል አድርገው እና ደግሞ እተወዋለሁ። ያው ሩዙ ላይ ቀረፋ አድርጌበታለሁ እንዲሁም ቅርንፉድ አድርጌበታለሁ። የተወሰነ ዘይት አድርጌ ነው በደንብ አድርጌ የቀቀልኩት። ያው ከዚህ በፊት ቪዲዮ ሰርቼበታለሁ አይታችሁት ከሆነ ካላያችሁት፣ ገብታችሁ ማየት ትችላላችሁ። ይህን የመሰለ ቆንጆ የሆነ ሩዙን አግኝቻለሁ። ፍርፍር ያለ ነው ቆንጆ ነው የሆነልኝ። ቀዝቀዝ እንዲልልኝ ደግሞ እቃ ላይ አድርጌ አስቀምጠዋለሁ። ይኸው እንደዚህ በመቀጠል ያንኑ ድስት አጥበውና እንደዚህ ዘይት አደርግበታለሁ። ይኸው እንደምትመለከቱት የሚበቃኝን ያህል ዘይት እያደረግኩበት ያለውት ያለሁት እዚህ ጋር ሁልጊዜ እንደምላችሁ እንደ ፍላጎታችሁ እንደ መጠናችሁ ብታደርጉት መልካም ነው። እዚህ ጋር ያዘጋጀሁት የ ካሮት አለ። እንደዚህ ካሮቱን በተመሳሳይ ሳይዝ የከተፍኩትኝ እንደዚህ አድርጌ ካሮቱን ለተወሰነ ሞቅ ሞቅ ካደረኩት በኋላ የከተፍኳቸውን ሌሎችን ግብአቶችን ደግሞ እጨምራለሁ ማለት ነው። እስካሁን እየተመለከታችን ከሆነ ላይክ አትርሱ። የናንተ ላይክ እኔ የኔን ቪዲዮዎች ለሌሎች እንዲደርስልኝ ያደርጋል ማለት ነው። ይሄው እንደዚህ በመፈለገው መጠን እንደዚህ ካሮቱን ብቻውን ከጠበስኩት በኋላ በመቀጠል ያዘጋጃቸውን ግብዓቶች ደግሞ እጨምርበታለሁ ማለት ነው። ብዙም የሚከብድ ነገር አይደለም፣ ቀለል ያለ አሰራር ነው። እንደምትሞክሩት ደግሞ ተስፋ አደርጋለሁ። ይኸው እንደዚህ ከተጠበሰልኝ በኋላ አድቅቅ የከተፍኩት አነስ ያለ ሳይዝ ያለው ሽንኩርት አለ እንደዚህ ጨምርበታለሁ ማለት ነው። ይኸው እዚህ ጋር ደግሞ ከሽንኩርቱ ጋር ብሪው ካሮቱንም በሚገባ እጠብሰዋለሁ። እዚጋ ግብአቶቹን እናንተ እንደ ፈለጋችሁ ስቴፕ ማድረግ ትችላላችሁ። ግን እንደዚህ አድርጋችሁ ብትሰሩት ቆንጆ ሪዛልት ታገኛላችሁ። ይሄው እዚጋ በደንብ አድርጎ እንዲጠበስልኝ የተወሰነ እጠብቀዋለሁ ማለት ነው። በመቀጠል የምጨምራቸው ግብአቶች ደግሞ እላይ በላይ ነው የምጨምር። ያው እንደምታዩት ብዙም ሳይጠበስልኝ ነው ሌሎቹን ግብአቶቹን መጨመር የፈለግኩት። በዚህ አጋጣሚ ላይክ አትርሱ። ላይክ እያደረጋችሁ ለሌሎች ቪዲዮ እንድታደርሱልኝ በትህትና ጠይቃለሁ። ይኸው በዚህ መልኩ ከሆነልኝ በኋላ ያዘጋጀሁት የባህሮ ሽንኩርት ነበር። እሱን የባህሮ ሽንኩርት ደግሞ እጨምርበታለሁ። ይኸው እንደምታዩት የባህሮ ሽንኩርቱን እንደዚህ አናቱ ላይ አድርጋችሁ ብትጨምሩት በጣም ቆንጆ ቃና ነው የሚይዘው። ይኸው በዚህ መልኩ ካደረግኩኝ በኋላ ደግሞ አብሬ በደምብ አድርጌ አበስላችኋለሁ። እንደምታዩት ቆንጆ ከለቡ አሪፍ የሆነ ሪዛልት እያገኘ ነው ያለሁት። እዚህ ጋር ልነግራችሁም ወደው እሳቱን ቀነስ አድርጋችሁ ብትሰሩት መልካም ነው። የነጭ ሽንኩርት አድርጌበታለሁ። የተወሰነ የነጭ ሽንኩርት ጨምሬበታለሁ። ይኸው እንደዚህ በደንብ እያቀላቀልኩት እየጠበስኩት ነው ያለሁት። እንደነገርኳችሁ እሳቱን ለብ ብታደርጉት መልካም ነው። ሁሉም በተመሳሳይ በምትፈልጉት መልኩ እንዲበስልላችሁ እንደዚህ ብታደርጉት መልካም ነው። በዚህ አጋጣሚ አዲስ ሆናችሁ ደግሞ ይህንን ቪዲዮ የምትመለከቱን ሰብስክራይብ በማድረግ ቤተሰብ እንሆንላለው። እንዲሁም ደግሞ ሁልጊዜ ይህን የመሰለ ቪዲዮ ለማግኘት አውል የሚለውን ተጭናችሁ የዘውትር ቤተሰቦቼ፣ እንዲሁም ኖቲፌክሽን እንዲገባላችሁ ማድረግ ትችላላችሁ ማለት ነው። ይኸው እንደዚህ ቀቀዬ ያዘጋጀሁት የድፍን ምስር ነበረ። እሱን እጨምርበታለሁ። በጣም ነው የሚጣፍጠው። በጣም በጣም ልነግራችሁ አልችልም። ድፍን ምስርን በሩዝ ካልሞከራችሁት ሞክሩት ብዬ ሪኮመንድ አድርጋችኋለሁ። ይኸው እንደምታዩት በደንብ አድርጌ እሳቱን ቀነስ አድርጌ እጠብሰዋለሁ። ለምን የተቀቀለ ስለሆነ ሌሎቹም ግብአቶቹም ደግሞ በምፈልገው መልኩ ስለበሰሉልኝ አሁን እሳቱን በደንብ ቀነስ አድርጌ አብሬ እጠብሰዋለሁ ማለት ነው እንደምታዩት ከለሩ በጣም ሀሪፍ ነው የሆነው። እዚጋ የጥብስ ቅጠል ጨምሬበታለሁ። ቅመማ ቅመሞቹን እየጨመርኩ ነው ያለሁት። እዚጋ ከሞን አድርጌበታለሁ። መጠኑን እንደምታዩት በሻይ ማንኪያ ልኬት ነው ያደረግኩት። እዚጋ ደግሞ የተከተፈ ደቆ የተፈጨ ቀረፋ አድርጌበታለሁ። እንደዚህ አብሬ በደንብ አድርጌ አቀላቀላቸዋለሁ። የጥብስ ቅጠል፣ ከሞን እንዲሁም ደግሞ ቀረፋ ነው ያደረግኩበት በደንብ ነው ጣሙን ወጣ የሚያደርገው። ጎላ አድርጎ ነው ጣሙን የቴስት የምታደርጉትና ብታደርጉበት መልካም ነው። ይኸው እንደምታዩት አሁን ቆንጆ ሆኖልኛል። እስካሁን እንደተመለከታችን ከሆነ ምንም አይነት ጨው አልጨመርኩበትም። እዚህ ጋ ለጣዕም ጨው ጨምሬበታለሁ። እንደምታዩት ደግሞ ምንም አይነት ውሃ አላደረግኩበትም። እዚህ ጋ እናንተ ለስለስ እንዲልላችሁ ከፈለጋችሁ ውሃ ማድረግ ትችላላችሁ። እኔ ኦሬዲ ውሃ ስላልፈለግኩኝ እንደዚህ በቁሌ በቁሌቱ ነው የማደርገው። ይኸው እሳቱን ኦሬዲ አጥፍቼዋለሁ ማለት ነው። በጣም በቀላሉ አሪፍ የሆነ ማባያ ወይም ስጎ ሰርቻለው ማለት ነው። ይህንን እንደዚህ አድርጌ ሌላ ሳህን ላይ አደርገውና ደግሞ ሙሉ ለሙሉ መጀመሪያ የቀቀልኩት ሳ የቀቀልኩትን ሩዝ ደግሞ አድርገን እናቀላቅለዋለን ማለት ነው። ይኸው እዚህ ጋ ድስቱን በሚገባ ካጠብኩኝ ካስተካከልኩኝ በኋላ እንደዛው እጥደዋለሁ። እሳቱን በደንብ አድርጌ የቀነስኩት እዚህ ጋ እዛ ሩዙን ከታች አደርግበታለሁ። በመቀጠል ደግሞ ያበሰልኩትን ደግሞ ቀደም ብዬ ያበሰልኩትን የካሮት የድፍ ምስር እንዲሁም ደግሞ ቀይ ሽንኩርት እና የባህሩ ሽንኩርት አድርጌ ቆንጆ አድርጌ የጠበስኩትን እሱን ደግሞ እንደዚህ አደርግበታለሁ። እንደዚህ እንደምታዩት እያደረግኩኝ በተመሳሳይ አደርግበታለሁ ማለት ነው። በጣም በጣም ቀላል ነው። አንዳንዴ በተመሳሳይ መንገድ ከምንበላ እንደዚህ አድርገን ደግሞ ብንሞክረው በጣም ቆንጆ ነው። ይህን የቀቀልኩትን ሩዝ ከላዩ ላይ እንደዚህ ሸፈን እያደረግኩኝ እንዲሁም ደግሞ ያበሰልኩትን ደግሞ አትክልቶች ከላይ እያደረግኩበት እንደዚህ ስጎ እስኪ ያልቅልኝ ድረስ ደራርበዋለሁ ማለት ነው። እዚህ ጋር እናንተ ሌሎች አትክልቶች ቅጠላ ቅጠሎችን ከጎን ሳይድ አድርጋችሁ መመገብ ትችላለች። ወይም ደግሞ የሚበስሉ አትክልቶች ከሆኑ ደግሞ እዚህ ላይ አካታችሁ መስራት ትችላላችሁ። ይኸው እንደዚህ እላይ በላይ እንደዚህ እየደራረብኩበት ቆንጆ ሆኖ የሚገርም ከለር ነው የሚይዝላችሁ። እንደዚህ አድርጋችሁ በተሰሩት መልካም ነው። ሁልጊዜ የምትደግፉኝ የምታበረታቱኝ ዩቲዩበር ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁ። አሁንም ድጋፋችሁ አይለኝላለሁ። እንደዚህ በተመሳሳይ ለየት ያለ ቪዲዮዎችን ለማግኘት ደግሞ አዲስ ሆናችሁ የምትመለከቱኝ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ይህን የመሰለ ቆንጆ ቪዲዮዎች ቶሎ ቶሎ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ ቪዲዮ እንደዚህ ስለቅ ይደርስ ኖቲፌክሽን ይገባላችኋል ማለት ነው። እንደዚህ እሳቱን ቅንስ አድርጌ ካቀላቀልኩት ከጨመርኩኝ በኋላ የተወሰነ በእንፋሎት አብሮ እንፋሎቱን አግኝቶ ቆንጆ ቃና እንዲሰጠው የተወሰነ ደቂቃ ካቆየሁት በኋላ እንደምታዩት አቀላቅየዋለሁ። ቆንጆ ጣፋጭ ቴስት ቴስቲ በጣም በጣም የሚጣፍጥ የሆነ የሩዝ አሰራር ነው። እንደዚህ ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አደርጋ አደርጋቸዋለሁ ይህንን ልጆችም ለአዋቂዎችም መሆን የሚችል ነው። እዚህጋ እንደ ሳይድ ከጎን ያደረግኩበት ሺትኒ ነው። ቀጠን አድርጌ ነው ሺቲኑን የፈጨሁት። የሺትኒ አሰራር ደግሞ ከታች ቪዲዮዎቹ መሀል ይገኛልና ገብታችሁ ማየት ትችላላችሁ። እጅግ በጣም ጣፋጭ ቆንጆ ወደነውን የተመገብ ነው። ስላያችኝ፣ አመሰግናለሁ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ወዳችኋለሁ።